ጤና ይስጥልን። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በወርቅና በዶላር ክምችት ኢትዮጵያ ከዓለማችን 112ኛ ደረጃ ላይ ተቀምጣለች። በዝርዝሩ ከ1 እስከ 5 የተቀመጡት እነማን ናቸው? መጨረሻ ሲያለችው ማነች? ከአፍሪካ ህጉርስ ማን ማን ናቸው ደረጃ ሊይዙ የቻሉት በዝርዝራችን ትሰሙታላችሁ። ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ መሆኑ ተገልጿል። ዝርዝር አለ በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ባይቶና ከእንግሊዝ መንግስት ጋር ጥልቅ ውይይት ማድረጉን ገልጿል። ዝርዝር አለ። በአፍሪካ ቀንድና በቀይ ባህር ቀጣና ግብጽ የበላይነቷን ለማስጠበቅ በጂኦፖለቲካዊ በወታደራዊና ፖለቲካዊ ጣልቃ ገብነት ላይ ስታተኩር ኢትዮጵያ በበኩሏ በተቃራኒ ቆማለች ሲል አንድ ትንታኔ ገልጿል። ትንታኔውን ትሰሙታላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ! የመጀመሪያ ዙሪያ ማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲ ቀድመው ለሚመዘገበው ያሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል። ምን ይሄ ብቻ በልዩነት ለሃደም ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሆኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ባይቶና ከእንግሊዝ መንግስት ጋር ጥልቅ ውይይት ማድረጉን ገለጸ። ውይይቱን ያደረጉት የፓርቲው ሊቀመንበር መሆናቸውን የገለጸው ፓርቲው በዚህ ወቅት የፓርቲውን አቋም በሰባት ነጥቦች ማስረዳቱን አስታውቋል። ፓርቲው ለእንግሊዝ መንግስት የገለጻቸውን እነዚህን ነጥቦችም ዛሬ በወጣው መግለጫ ይፋ አድርጓል። ነጥቦቹም የሚከተሉት ናቸው። አንደኛ የብልጽግና ስርዓት አሁን የያዘው አካሄድ ክልላዊ ቅርስ ይዞ የቀይ ባህርን ሰላምና ደህንነት እንደሚያደናቅፍ በዚህም የተነሳ የቀይ ባህር የንግድ እንቅስቃሴ እንደሚስተጓጎልና የአፍሪካ ቀንድ ብቻ ሳይሆን አውሮፓ ማጠቃላይ ቀውስ ውስጥ እንደምትገባ እንደ ሩሲያና ቻይና ያሉ አዳዲስ ዓለም አቀፍ ሀያላን ግሎባል ፓወር በዚህ ተጠቃሚ የሚሆኑበት እድል እንደሚፈጠር። ሁለተኛ ትግራይ ህገ መንግስታዊ ግዛቷን መነጠቋን፣ ሰላምና ደህንነቷን የሚያደናቅፍ ኃይል በአፋር መደራጀቱንና የፕሪቶሪያ ስምምነት ተስፋ ስቆራ ተደራጅ እንደሆነ ሶስተኛ የብልጽግና ስርዓት በአፋር ላደራጀው ታጣቂ ኃይል ወግኖ በትግራይ ላይ የድሮን ጥቃት ማድረሱንና እንግሊዝን ጨምሮ ምዕራባውያን ሀገራት ዝምታን መርጠው በቂ ጫና ለማድረጋቸውን፣ አራተኛ የትግራይ ህዝብ አንድነት ቀስ በቀስ እየተመለሰ መሆኑ ህልውናችንን ለማረጋገጥ ከሁሉም ክልላዊ የሆኑ አካባቢዎች በስርዓቱ ላይ የተነሱ ኃይሎች ጋር ለመታገል እንገደላለን። ለዚህ መፍትሄው ግን ህገ መንግስቱንና የፕሪቶሪያን ስምምነት በአስቸኳይ መተግበር ነው። አምስተኛ ብልጽግና ሉዓላዊነትን ጥሶ የውጭ ወታደሮችን በመጋበዝ በህዝባችን ላይ የዘር ማጥፋት እየፈጸመ መሆኑ መፈጸሙ ሌሎችን ሉዓላዊነትን ጥሰዋል ብሎ የመክሰስ ምንም አይነት ሞራል እንደ ሌለው። ስድስተኛ የኢትዮጵያ ምርጫ ቦርድ የፓርቲዎችን ህጋዊነት የፖለቲካ መሳሪያ አድርጎ እንደሚጠቀምበት በአዲስ አበባ የሚገኙና በብልጽግና ድጋፍ የሚደረግላቸውን ሶስት ሰዎችን በማነጋገር ባይቶና ያደረገውን ጠቅላላ ጉባኤ አልቀበልም ማለቱንና የፌዴራል መንግስት የህወሀትን እውቅና እንደነፈገ፣ ሰባተኛ በብልጽግና መንግስት ምርጫ የሚባል ነገር እንደማይኖር እንኳን የውሸት ምርጫ ለማካሄድ እንደ ሰው ለመኖር እንኳ ህዝቡ በአስቸኳይ ሁኔታ ውስጥ እንደሚገኝ የሚሉ እነዚህ ሰባት ነጥቦችን የፓርቲው ሊቀመንበር መግለጻቸውን አስታውቋል። ፓርቲው ጨምሮም ዓለም አቀፉ ማህበረሰብ እውነቱን እንዲረዳ የምናደርገውን ጥረት እንቀጥላለን ብሏ። ውድ አድማጅ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቁ። በወርቅና በዶላር ክምችት ኢትዮጵያ ከዓለማችን 112ኛ ደረጃ ላይ ተቀመጠ። ግሎባል ፋየር ፓወር ባወጣው አዲስ ሪፖርት እንደገለጸው የወርቅና የውጭ ምንዛሬ ክምችት ለአንድ ሀገር ኢኮኖሚ መረጋጋት መሰረት ነው። እንዲሁም ያቺ ሀገር ያላትን የኢኮኖሚ ጤንነትና በዓለም አቀፍ መድረካ ያላትን ኃይል የሚገልጽ ነው። በዚህ ዝርዝር ውስጥ የሁሉም የዓለማችን ሀገራት የወርቅና የውጭ ምንዛሬ ክምችት የተዘረዘረ ሲሆን ከ1 እስከ አምስት ያሉ ሀገራት የዓለማችን አንድ ሶስተኛ ክምችት እንደያዙ ያሳያል። እነዚህ ሀገራትን በቅደም ተከተል ቻይና፣ ጃፓን፣ ስዊዘርላንድ፣ አሜሪካና ህንድ ናቸው። ቻይና ከ3 ትሪሊዮን ዶላር በላይ የሚያወጣ ክምችት እንዳላት የሚገልጸው ዝርዝሩ ከአምስቱ ሀገራት 49 የሚደርስ ክምችት መያዟን አስረድቷል። በዚህ ዝርዝር በአፍሪካ በቀዳሚነት የተቀመጠችው ሊቢያ ስትሆን ያላት ክምችት 92 ቢሊዮን ዶላር የሚጠጋ መሆኑን ገልጿል። ሊቢያ ከዓለማችን 33ተኛ ደረጃ ላይ የምትገኝ ሲሆን አልጄሪያ ተከትላታለች። ግብጽ በ33 3 ቢሊዮን ዶላር የወርቅና ዶላር ክምችት በ54ኛ ደረጃ ላይ ተቀምጣለች። በዚህ ዝርዝር የኢትዮጵያ ደረጃ 112ኛ መሆኑን የገለጸው ሪፖርቱ ያላት ክምችትም 3 ቢሊዮን 131 ሚሊዮን 238 ሺ መሆኑን ያስረዳ። በዚህ ዝርዝሩ የመጨረሻ ተርታ ላይ የተቀመጠችው 16 ሚሊዮን ዶላር የሚያወጣ ክምችት ያላት ሶማሊያና ከሶማሊያ ከፍ ብሎ ቡርኪና ፋሶ፣ ዚምባብዌ፣ ደቡብ ሱዳን ሱዳንና ቻድ የተቀመጡ ሲሆን ቀጥሎ በመቶ 39ኛ ደረጃ ላይ ኤርትራ ተቀምጣለች። የኤርትራ ክምችት 225 ሚሊዮን ዶላር መሆኑን ይህ የግሎባል ፋይር ፓወር የ2025 ሪፖርት ያስረዳል። ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊካሄድ ነው። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ሊካሄድ ነው። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙበት ተገልጿል። የፖለቲካ ፓርቲዎች፣ ሲቪል ማህበራትና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለሶስት ቀናት እንደሚከናወን ተሰምቷል። ትግራይ ትምክር ተሀብር ትሰግር በሚል መሪ ቃል የሚከናወነውን ይህንን ኮንፈረንስ የሚያዘጋጀው ኮሚቴ ሊቀመንበር የሆኑት አቡነ ተስፋ ስላሴ መድህን ትላንት በመቀሌ በሰጡት መግለጫ በክልሉ ካለው ችግር ብቸኛው መውጫ መንገድ ውይይትና መነጋገር መሆኑን ገልጸዋል። በሀገር ውስጥ ያሉና በውጭ ሀገራት የሚኖሩ የክልሉ ተወላጆች በኮንፈረንሱ ላይ በንቃት እንዲሳተፉ ጥሪ ያቀረቡት አቡነ ተስፋ ስላሴ በክልሉ ተወላጆች መካከል አንድነትን ማስፈን ወቅቱ የሚጠይቀው ተግባር መሆኑን ማስታውቀዋል። በሌተናል ጀኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ድል እየተቀናጀ መሆኑን አስታወቀ። የጦር ኃይሉ ዛሬ ባወጣው መግለጫ በሰሜናዊ ኮርዶፋር ግዛት ውስጥ የሚገኙትን ካዝኬይና፣ ኡምዳም ሃጂ የተባሉትን አካባቢዎች ከተቀናቃኙ ላይ መልሶ መንጠቁን ገልጿል። እነዚህን አካባቢዎች መልሶ መያዙ ደግሞ በቀጣይነት አልማድና አልዱባይባት የሚሰኙትን ከተሞች ለ መቆጣጠር ወሳኝ መሆናቸውን አስረድቶ የማጥቃት ዘመቻውን እንደሚቀጥል ማስታውቋል። የአፍሪካ ቀንድና በቀይ ባህር ቀጣና ግብፅ የበላይነቷን ለማስጠበቅ በጂኦ ፖለቲካዊ ወታደራዊና ፖለቲካዊ ጣልቃ ገብነት ላይ ስታተኩር ኢትዮጵያ በበኩሏ በጂኦ ኢኮኖሚያዊ በልማት ኮሪደሮችና በግንኙነት ላይ ያተኮረ አዲስ አካሄድ የተከተለች መሆኑን አንድ ትንታኔ አመላከተ። በተመራማሪው ኑርዬ ያሲን የቀረበው ይህ ትንታኔ የሁለቱን ሀገራት ፍጹም ተቃራኒ ስትራቴጂካዊ ተናትና በተመራማሪው እይታ የታላቁ የኢትዮጵያ ሕዳሴ ግድብ መገንባት የግብጽን የቆ ዓብይ አባይን የበላይነት ያቆመ ሲሆን ግብጽ ይህንን አዲስ እውነታ ለመቀበል ፈቃደኛ አልሆነችም ብሏ። በምላሹም ግብጽ የሚከተሉትን እርምጃዎች እየወሰደች ነው ብሏ። ቀይ ባህርን ባለድርሻና ባለድርሻ ያልሆኑ በማለት በመክፈል ኢትዮጵያን ከቀጣናዊ የጸጥታ መዋቅር ለማስወጣት ትጥራለች። በኢትዮጵያ ዙሪያ ባሉ የአፍሪካ የቀይ ባህር ዳርቻዎች ላይ ወታደራዊና ሎጂስቲካዊ መሰረቶችን በመገንባት የኢትዮጵያን የንግድ ኃይልና የዲጂታል መስመሮችን ለመቁረጥ እና ለመቆጣጠር ትሰራለች። በኢትዮጵያ ና በባህር ዳርቻ ሀገራት መካከል ሽብልቅ ለመንዳት ትሞክራለች። ዓላማውም የአስመራ የሶስትዮሽ ስምምነት ዳግም በማንቀሳቀስ ኢትዮጵያን ከሁሉም አቅጣጫ ለመክበብ የሚያስችል ቅንጅት መፍጠር ነው ብሏል። ትንታኔው ኢትዮጵያ የምትከተለው አካሄድ የተለየ መሆኑንም ይጠቅሳል። ኢትዮጵያ ከጎረቤት ሀገራት ሶማሊያን ጨምሮ በኢጋድ እና በአፍሪካ ህብረት መድረኮች በኩል ትብብር ታስቀምጣለች። በኤርትራ ቅስቀሳዎች ፊት ኢትዮጵያ ራስን የመግዛት እና ውጥረት የማርገብ ፖሊሲ እንደምትከተል ሲከተልም ገልጿል። ኢትዮጵያ የባህር በር ብታጣም የቀጣናው ጸጥታ የማይነጣጠል እንደሆነ ታምናለች። ይህ ማለት የባህር ዳርቻ ሀገራት ጸጥታ የሌሎች የባህር በር የሌላቸው ሀገራት ጸጥታ አደጋ ላይ በሚጥል መልኩ ሊረጋገጥ አይችልም የሚል መርህ ታራምዳለች ይላል ትንታኔው። ሲያጠቃልልም የአፍሪካ ቀንድ ለግብጽ ብቸኛ ፍላጎት ሊገዛ አይችልም ያለ ሲሆን አለም አቀፉ ማህበረሰብ የኢትዮጵያን ተጋላጭነት እንድረዳና ግብጽና ኤርትራ ቀጣናውን የሚበታትን የተሳሳተ ስትራቴጂ እንዲያቆሙ ማበረታታት እንዳለባት አሳስቧል። ውህድ አድማ የተመልካቾቻችን ለሰዓቱ የያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆ